ያሆ አሁን እናንተ ላይን አንድ ልብ ስጥና፣ ከዛ አንተ ትልካለህ። ሁለት አበባ ምናምን ጤን እንደዚህ የምትለው አለብህ። እንደዚህ ነው የምትለው እኔ እኮ ፍቅር ትንንሾቹ ግፍ ታያለሽ። አላቃቸው ነው አቃቸው ጦስ ነው አንቺ ስትገርም ምን ይመስላል?

ጭራሽ ጋለሪዋ ተሞልቶ ዩኒቨርስም እየተሰጣት ነው። ይችል እያየ ነው። ሁለት ዩኒቨርስ ሁለት ዩኒቨርስ እኛ ማየት ካልፈለጋችሁ ካላስደሰትናችሁ፣ መውጣት ትችላላችሁ። ችግር የለውም። እሺ ላይብሬት ቅናችሁ ፈጣሪ ዶድቦ ታብታው እያደረጋችሁ፣ ታብታው ታብታው። ደብል ሲመጣ ደግሞ ደቂቃው ማያልቅ ነገር ደብል ሳይመጣ ሲቀር